ሰበር መረጃ ደርሶናል። የትግራይ ቀውስም ተባብሷል። ስልጣናቸውን ለማሰንበት አዲስ አበባ የገቡት የትግራይ ጊዜያዊ አስተዳደሩ አቶ ጌታቸው ረዳም ቤተ መንግስት በገቡበት ማግስት ስልጣናቸውን እንዲያስረክቡም ተደርገዋል። በወንበር ፍቅር ክፉ አባዜ ያለባቸው እኚህ የትግራይ አመራሮቹ ላለፉት ጊዜያት የአራት ኪሎን ዙፋን ጥለው መቀሌ ከከተሙ በኋላ ታሪክ ሊዘነጋ የማይችለውን የአንድ ሀገር ወንድማማችን ህዝብም ያደረጉትም አይዘነጋም። የትግራይ ህዝብም የማይረሳውን ጊዜ እንዲያሳልፍም ተገዷል። ታሪክ ራሱን ሊደግም ነው የተባለለትም የትግራይ ክልልና የኤርትራም ጦርነት እያጠላ ባለበት ሌላኛው ጽንፍ አዲስ አበባ ኮብልሏል፣ በማለትም አቶ ጌታቸው ለውይይት በመጡበት ስልጣናቸውን እንዲያስረክቡም የተደረጉ እኛም ከጠቅላይ ሚኒስትሩ ጋር ተነጋግረው ለትግራይ ህዝብ ደህንነትን ለማረጋገጥ አዲስ አበባ የገቡት አቶ ጌታቸው ረዳና ጠቅላይ ሚኒስትሩ የሹም ሽረትን አስመልክቶ ዝርዝር መረጃን በስፋት ልናደርሳችሁ ነው። ሰላም ጤና ይስጥልን። የተወደዳችሁ የፌሽታ ሚዲያ ተከታታዮቻችን በያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን። ሰሙንኛና ወቅታዊ ትኩስ የሆኑ መረጃዎችን በመረጃ ሳታችን ይዘን ተገኝተናል። እናንተም ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ትኩስና ፈጣን መረጃዎች በፍጥነት እንዲደርሱ አድርጉ። ያለን ወደ ዛሬ ዝርዝር ወደያዝንላችሁ ቀዳሚው መረጃችን አለፍን ወደያዝንላችሁ ቀዳሚ መረጃችን ስናልፍ ሌተናል ጀኔራል ታደሰ ወረዳ የትግራይ ጊዜያዊ አስተዳደሩ ፕሬዚዳንት ሆነው እንደተሾሙም ተረጋግጧል። የቀድሞ የትግራይ ጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳም ከስልጣን መነሳታቸውን የተነገረው የትግራይ ክልልም ቀውስ ስለመባባሱም እየተነገረ ነው። ከፕሪቶሪያ ወዲህ መቼ ምን ተከሰተ የሚለውንም ዝርዝር መረጃዋ አካቷል። የትግራይ ክልል ከሁለት ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ ደርሷል። በየትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባ መንግስት የተዋጉት የዋት አመራሮቹ አሁን በሁለቱ ጎራ ተከፍለው ተፋጠዋልም። በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፉት ጥቂት ቀናት በክልሉ የሚገኙ የወረዳና የከተማ አስተዳደር ጽህፈት ቤቶችን መቆጣጠርም ጀምሯል። የህወሓት ሌላኛው ክንፍም አባልና በትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በበኩላቸው አራት ከፍተኛ ሰራዊት አመራሮችን አግደዋል። ሁለቱም ቡድኖች እርስ በርስ የፕሪቶሪያውን የሰላም ስምምነት አደጋ ላይም በመጣል ይካሰሳሉ። አቶ ጌታቸው ረዳ የእሳቸው ባላንጣ የሆነውን ቡድን የወረዳ የቀበሌና የከተማ ከንቲባዎችን ማህተም እየቀማ መሆኑንም ገልጿል። አክለውም የወረዳ ማህተም፣ የቀበሌ ማህተም፣ አሁን የከተሞች ከንቲባዎች ማህተምም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋርም ሊደራደር ነው ብሎ ይመጣልን ብለዋል። አቶ ጌታቸው በክልሉ እየተካሄደ ያለውን ቀውስ መፈንቅለ መንግስት ሲሉም ጠርሰውታል። የዶክተር ደብረጽዮን ክፍም በበኩሉ በዚህ ሳምንት አጋማሽ በወጣው መግለጫ ትግራይ ውስጥ የተጀመረውን ህግና ስርዓት የማስከበር ስራ የተጀመረውን ሰላም ስምምነት ትግበራ ይበልጥ የሚያጠናክር መሆኑንም ገልጿል። በትግራይ ክልል ያለውን ሁኔታ ከአንጻራዊ ሰላም እንዴት ወደዚህ ቀውስ ተሸጋገረ? ከፕሬቶሪያው የሰላም ስምምነት ወዲህ የነበሩ ቁልፍ ክስተቶች የትኞቹ ናቸው የሚለውም በጥያቄ ተነስቷል። የፕሬቶሪያው ግጭት የማቆም ስምምነትም ለሁለት ዓመት የቆየውን ደም አፋሳሽና የትግራይ ጦርነት ያስቆመ በዘለቄታዊ ግጭት የማስቆም ስምምነት የተደረሰውን ከሁለት ዓመት አምስት ወራት በፊት ጥቅምት 23 2015ም ነበር። የፌዴራል መንግስትና ህወሓት ስምምነት ላይ ከመድረሳቸው በፊት ለአስር ቀናት ድርድር ላይም ነበሩ። በድርድሩ ማብቂያ ላይ በተፈረመው ባለ 12 ነጥብ ስምምነት ሁለቱ ወገኖች በሀገሪቱ ትጥቅ እንዲፈቱ ተስማምተዋልም ሁለቱ አካታች ጊዜያዊ አስተዳደሩ እንደሚቋቋምና በጦርነት ወቅትም ለተፈጸሙ ወንጀሎችና የመብት ጥሰቶች ደግሞ በሽግግር ፍትህ እንደሚታዩ ስምምነቱም ተጠቅሷል። የናይሮቢው የአፈጻጸም ውልም ከፕሪቶሪያው ስምምነት መፈረም አስርት ቀናት በኋላ ህዳር 3 2015 ዓ.ም የመንግስትና ያ መንግስትና የዋት ወታደራዊ አዛዥ ደቡብ አፍሪካ ላይ የተፈራረመውን ግጭት የማቆም ስምምነት ዝርዝር ጉዳዮች ላይም ተስማምቷል። ከስምምነቱ በፊት ወታደራዊ አዛዦች በናይሮቢ ለአምስት ቀናት ንግግር ያደረጉም ሲሆን ይህም ፕሪቶሪያ ላይም የተፈራረሙትን አጠቃላይ ስምምነት ተግባራዊ በሚደረግበት ዝርዝር ሁኔታ ላይም ያተኩረም ነበር። ይህን ስምምነት ያልተገደበ ሰብአዊ እርዳታ አቅርቦት፣ የሰላማዊ ሰዎች ደህንነት መጠበቅ፣ የትጥቅ መፍታት እንዲሁም ሰላምና መረጋጋት ለማስፈነግ ጉልህ እርምጃ መሆኑንም የአፍሪካ ህብረት የአፍሪካ ተወካይ ኦሊሴንጎ ኦባሳንዶ ተናግረውም ነበር። በጊዜው ሁለቱ ወገኖች ትጥቅ የሚፈቱበትንና የመከላከያ ሰራዊት ወደ መቀለ በሚገባበት እቅድ ላይም መስማማታቸውን መንግስት ማስታወቁ አይዘነጋም። የተቋረጡ አገልግሎቶች መጀመር በሁለት ዓመታት የትግራይ ጦርነት ወቅት መብራት፣ ውሃና የቴሌኮም እናም በክልሉ ተቋርጦ የነበረው ከዚህ በተጨማሪም የባንክና ና የትራንስፖርት አገልግሎትም አልነበረም። ከፕሬቶሪያው ስምምነት መፍረስ ሁለት ወራት ገደማ በኋላ በታህሳስ 22/2015 ዓ.ም የኢትዮጵያ አየር መንገድ ወደ መቀሌ ከተማ በረራም ጀምሯል። አየር መንገዱ በረራ ከጀመረበት ሁለት ቀናት በፊት ህዝቡ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የተመራው የመንግስት ከፍተኛ ባለስልጣናት ወደ መቀሌ ተጉዞም ነበር። ከአየር ትራንስፖርት በተጨማሪ ከሁለት አመታት በላይ ተቋርጦ የነበሩት የኤሌክትሪክ የስልክና የባንክ አገልግሎት በዚያው ሰሞን ደግሞ ተጀምሯል። የኢትዮጵያ አየር መንገድ በረራ ደግሞ በተጀመረበት ታህሳስ ሀያ 2015 ዓ.ም የፌዴራል ፖሊስ ወደ ትግራይ ክልልና ዋና ከተማ መቀሌም ገብቷል። የፌዴራል ፖሊስ አባላቱ ወደ ከተማዋ በመግባት የፌዴራል መንግስቱን ተቋማት የመጠበቅ ስራ መጀመራቸውን አስታውቀውም ነበር።